የሰው ልጅ በምድር ሲኖር መቼ እንደሚጠራ እንዴትስ ባለ መልኩ እንደሚወሰድ የማያውቅ ቢሆንም እንዲህ አለው እያለ ሲጠፋ ኖርኩ እያለ ሲወሰድ ደረስኩ ሲል ሲወድቅ ማየት እጅግ ያማል። በትናንትናው ዕለት የተሰማው እጅግ አስደንጋጭ ህልፈትም ሰው መጣው እያለ የሚቀር ሞቱን ተሸክሞ የሚኖር በቅስፈት ሀፍታ ወድቆ የሚሰበር ምስኪን ፍጥረት መሆኑን ያሳየ ሆኗል። ታላቅና ታናሽ የሆኑ ሁለት ወንድማማቾች በአንድ ቀንና በተመሳሳይ ሁኔታ መሞታቸው ተሰምቷል። በርካቶችን ያስደነገጠው ይህ ድንገተኛ ሞት ከባድ ሀዘን ፈጥሯል። መቼም እንዲህ ባለ ክፉ አጋጣሚ ልጅን ማጣት የሚፈጥረው ሀዘን ጥልቅ መሆኑ ሳይታለም የተፈታ እውነት ነው። ለወለደ ሰው ልጄ ልጄ ብሎ አልቅሶ መሸኘት ልብ ላይ የእድሜ ልክ የሀዘን ጠባሳን ጥሎ የሚያልፍ ሲሆን እንዲህ ድንገተኛና ሁለት ልጅን በአንድ ቀን መቅበር ሲሆን ደግሞ አምነው የማይቀበሉት መርዶ ይሆናል። አልቅሰው የማያወጡት የልብ መሰበርን ይፈጥራል። እርም የሌለው ሀዘንን ያሸክማል። ታናሽ ወንድም የታላቅ ወንድሙን ሞት በመስማቱ ለቀብሩ ለመድረስ ከቤተሰቡም ጋር ተሰብስቦ ሀዘኑን ሊጋራ እርሙን ሊያወጣ ነበር ከነበረበት ተነስቶ ጉዞ የጀመረው በመሃል ግን ካሰበበት ሳይደርስ ድንገተኛ ሞት እርሱንም ይዞት ሄዷል። እደርሳለሁ ብሎ እየተጓዘበት የነበረው የወንድሙ ቀብር የእርሱም ሆኗል። የወንድሙን መምጣት ሲጠባበቅ የነበረው ቤተሰብ ተደራቢ ሀዘን ተደራራቢ መርዶ ደርሶታል። ይህ አሳዛኝ ክስተት ለቤተሰቡ ምን ያህል አስደንጋጭና ልብ ሰባሪ እንደሚሆን ማሰብ አይከብድምና ታላቅና ታናሽ ልጆቻቸውን በድንገት የተነጠቁት ወላጆች፣ ቤተሰብ፣ ወዳይ ዘመድ ቃላት ሊገልጹት በማይችለው ከባድ ሀዘን ውስጥ መሆናቸው ተሰምቷል። ለመሆኑ የተፈ ጠረው ምንድን ነው? ታላቅ ወንድምን ምን አጋጥሞት ነው የሞተው? የወንድሙ ቀብር ላይ ለመገኘት እየተጓዘ እያለ ምን ተፈጠረ? ሕይወቱን የነጠቀው ነገርስ ምንድን ነው? ተደራራቢ ሀዘን የገጠማቸው ቤተሰቦችስ ምን አይነት ሁኔታ ላይ ይገኛሉ? ይህ አስደንጋጭ ክስተት የተፈጠረውስ የት ነው? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ የቀን ጎዶሎ ገጥሟቸው ክፉ አጋጣሚ አግኝቷቸው በአንድ ቀን ስለሞቱት ወንድማማቾች ህልፈትና እጅግ አሳዛኝ ስለሆነው የህልፈታቸው ምክንያት የተሰሙ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቪዲዮን ላይክና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ህልፈታቸው የሰማውን ሰው ሁሉ ልብ ያስደነገጠ አሟሟታቸው እጅግ መሪር ሐዘንን የፈጠረው እኚ ወንድማማቾች ይስሐቅ አብርሃምና አቤኔዘር አብርሃም ተብለው ይጠራሉ። ታላቅና ታናሽ የሆኑት እኚ ወንድማማቾች ለቤተሰቡ ዓይን የሆኑ ልጆች ናቸው። ሁለቱም በየራሳቸው የህይወት መጠራት ላይ የሚጓዙ ወጣቶችም ነበሩ። ቤተሰቦቻቸው እኚህን ልጆች ለቁም ነገር ለማብቃት እዚህ እድሜ ላይ እስኪደርሱ ብዙ ውጣ ውረዶችን በማየት ነበር ያሳደጓቸው። ታላቅየው ይስሐቅ አብርሃም በአርባ ምንጭ ከተማ የተለያዩ መንፈሳዊ አገልግሎቶችን በመስጠት ይታወቃል። በተለይም በሃይላንድ ሙሉ ወንጌል ቤተክርስቲያን ውስጥ ከሁሉም ቀድሞ የሚገኝ ተወዳጅ አገልጋይ እንደሆነም ተሰምቷል። በቤተክርስቲያኗ ሙዚቀኛ በመሆንና በሌሎች የአገልግሎት ዘርፎች ላይ የሚሳተፍ ትጉ ወጣት እንደነበረም ተነግሯል። ታዲያ ስለ ኢሳቅ የሚመሰክሩ ጓደኞችና ቤተሰቦቹ መልካምና ታታሪ እንደሆነ ነው የሚናገሩት ከፊቱ ፈገግታ የማይጠፋ ከሁሉ ሰው ጋር ተግባቢና ከቤተሰቡ ጋር ጥብቅ ቅርርብ እንዳለው በተለይም ከታናሽ ወንድሙ ጋር የጠበቀ ግንኙነት እንደነበረው ከአካባቢው የተገኙ መረጃዎች ያሳያሉ። ታናሽ ወንድም አቤኔዘር አብርሃም ደግሞ የ12 ለተኛ ክፍል ትምህርቱን አጠናቆ ወደ ዩኒቨርሲቲ ለመግባት የሚያስችል ውጤት አምጥቶ ወደ ዋቻሞ ዩኒቨርሲቲ አቅንቶ ነበር። በዛው በዋቻሞ ዩኒቨርሲቲ የመጀመሪያ ዓመት ተማሪ በመሆንም የማህበራዊ ሳይንስ ትምህርት ዘርፉን ተቀላቅሎ ትምህርቱን እየተከታተለ ነበር። የዩኒቨርሲቲ ቆይታውንም በስኬት ለማጠናቀቅ ተስፋን ሰንቆ በ2018 ዓ ም በተቀላቀለው ግቢ ውስጥ ኑሮን ሀብሎ ከጀመረ ወራት ነው የተቆጠሩት። ታላቅ ወንድም ሚሳቅ አብርሃም ከሚኖርበት አርባ ምንጭ ከተማ ጉዳይ ገጥሞት ወደ አዲስ አበባ ያቀናል። ወደ መሀል ከተማ የተጓዘበትን ጉዳይ አከናውኖ ሲጨርስም ወደ አርባ ምንጭ ከተማ ለመመለስ ይሳፈራል። የተሳፈረበት መኪናም መዳረሻው ላይ ለመድረስ እየተጓዘ ባለበት ግን እጅግ አስደንጋጭ የመኪና አደጋ አጋጠመው። በመኪናው ተሳፍረው ሲጓዙ ከነበሩት መካከልም በርካቶች ሕይወታቸው ተቀጠፈ አደጋው ወታቸውን ከነጠቃቸው ውስጥም ይስሐቅ አብርሃም አንድ ሆነ። ህዳር 13 ቀን 2018 ዓመተ ምህረት ይስሐቅ አብርሃም ከዚህ ዓለም በሞት ተለየ። ቤተሰቦቹም ይህን ዜና ካሉበት ሆኖ ሰሙ። መርዶው ከባድ ቢሆንም ወንድሙን አፈር አልብሶ እርሙን እንዲያወጣ ሀዘኑንም ከቤተሰቡ ጋር አብሮ እንዲካፈል ወደ ወንድሙም ተደወለ። በዩኒቨርሲቲ ውስጥ ትምህርቱን እየተከታተለ የሚገኘው አቤኔዘርም የታላቅ ወንድሙን ድንገተኛ አልፈት በመስማቱ እጅግ ተደናገጠ። አንዴ የተፈጠረን ሞት መመለስ አይቻልምና ድንጋጤውን ተቋቁሞ ድረስ ከተባለበት ቀብር ለመገኘት ካለበት ዋቻሞ ሆሳና ከተማ ተነስቶ ወደ ሶዶ ተጓዘ። መርዶ የሰማ ሰው መቼም ከመቼው ቦታው ደርሶ አልቅሶ ሀዘኑን ለመተንፈስ መቸኮሉ አይቀሬ ነው። አቤኔዘርም ከቤተሰቡ ተገናኝቶ ወንድሙን ስለገጠመው አደጋ አረጋግጦ ደግሞ መካሪና አበረታች ወንድሙን በእንባ ለመሸኘት ቆሞ ለማስቀበር በማሰብ ድብልቅልቅ ስሜትን እያስተናገደ ጉዞውን ቀጠለ። በማዕከላዊ ኢትዮጵያ ክልል ከምባታ ዞን አካባቢ ሲደርስ ግን ማንም ይሆናል ብሎ ያልገመተው ነገር ተፈጠረ። እርሱ ተሳፍሮ ይጓዝበት የነበረው መኪና ከባድ አደጋ አጋጠመው። ቀብሩን ሊደርስ እየተጣደፈ የነበረው ወንድሙን የነጠቀው መኪና አደጋ እርሱ ላይም ተደገመ። አደጋው ቀላል ጉዳት አስከትሎ ያለፈ አልሆነምና የሚወደው ታላቅ ወንድሙን እንዲከተል ያደረገውን ሞት አስተናገደ። ድረስ ከተባለበት ቀብር ሊያስቀብር ሳይሆን ሊቀበር አስክሬኑ ደረሰ። እነዚህ ታላቅና ታናሽ ወንድማማቾች በተለያየ አቅጣጫ ግን ደግሞ በተመሳሳይ አደጋ ህይወታቸው ተቀጠፈ። ነገሩ እጅግ አሳዛኝ ደግሞም አስገራሚ ገጠመኝ ሆኗል። ዜናውን የሰማው ሰው ሁሉ እጅግ አዝኗል። ይብላኝ ለቤተሰቦቹ፣ ይብላኝ ለወለደች እናት እያስባለም ይገኛል። የትልቁ ልጃቸው ድንገተኛ አልፈት ሀዘኑ ከብዷቸው በልብ ስብራት ውስጥ ሆነው መቃብሩን ሊያከናውኑ ሲሰናዱ የታናሹን መርዶ የሰሙት ቤተሰቦች ምን አይነት መሪር ሀዘን ውስጥ እንደሚገኙ መገመት አያዳግትም። ሰውን ከመንገድ እያስቀረ የእድሜ ልክ ሀዘንን የሚሰጠው የመኪና አደጋ ማብቂያው ባይታወቅም ዛሬም ሰዎችን በድንገት እየነጠቀ ቀጥሏል። ከእነዚህም ሰዎች መካከል አቤኔዘርና ይስሐቅ በተመሳሳይና በተከታታይ ተጠርተውበታል። ይህ አሳዛኝ መርዶ ከተሰማ በኋላም በርካቶች ሀዘናቸውን እየገለጹ ሲሆን አቤኔዘር ይማርበት የነበረው ዋቻሞ ዩኒቨርሲቲ እንዲህ ሲል የሀዘን መግለጫ አውጥቷል። በዋቻሞ ዩኒቨርሲቲ የ2018 ዓ.ም የመጀመሪያ ዓመት የማህበራዊ ሳይንስ ተማሪ አቤኔዘር አብርሃም ህዳር 13 ቀን 2018 ዓ.ም ከሆሳና ወደ ወላይታ ሶዶ በሚጓዝ መኪና በደረሰ አደጋ ህይወቱ አልፏል። ተማሪ አቤኔዘር ከሚማርበት ዩኒቨርሲቲ የወንድሙን ቀብር ለመድረስ ከሆሳና ወደ ወላይታ ሶዶ እየሄደ ሳለ በማዕከላዊ ኢትዮጵያ ክልል በከምባታ ዞን ዋአዶሌ ተብሎ በሚጠራው ስፍራ በደረሰ የመኪና አደጋ ምክንያት ህይወቱ አልፏል። በተማሪ አቤኔዘር ህልፈት ምክንያት ዋቻሞ ዩኒቨርሲቲ ማህበረሰብ ስም ጥልቅ ሀዘናችንን እየገለጽን ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለክፍል ተማሪዎቹና ለጓደኞቹ መጽናናትን እንመኛለን በማለት ዋቻሞ ዩኒቨርሲቲ የሀዘን መግለጫ አውጥቷል። ውድ የአማርያ ቲዩብ ቤተሰቦች አምላክ ከእንደዚህ አይነት ክፉ አደጋ ይሰውረን እያልን በወንድማማቾቹ ድንገተኛ አልፈት ማዘናችንን በመግለጽ አምላክ ለቤተሰቦቻቸው መጽናናት እንዲሰጥም በመመኘት የዛሬውን መሰናዶ አበቃን አብራችሁን ስለቆ ቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶዎች እስክንገናኝ በያላችሁበት ቸር ቆዩልን።